ይኸው እንግዲህ የየቤታቸውን አሰራር ይለያያል፣ ግን እንደዚህ ነው እና ድንች ከፈለጋችሁ ማድረግ ትችላላችሁ። ካሮትን ብዙ ስለሆነ ሲበስል ግን ቀይ ይሆናል ሁሉም። እንሻ አደረኩበት ከሰሩ እንዳይፈኩኝ ግን፣ እኔ ውሃ ጨምራለሁ። ውሃ በጣም መረቅ ሲኖረው እወዳለሁ እና ቀይ ስሩ አሁን ሲበስል ውሃ ጨምራለሁ። ሽን ልጥበሰው ብዬ ነው እንጂ መረቅ ማትወዱ በደረቁ መድረስ ይችላላችሁ።

ይሄ የሁላችሁ ያደረ እንጀራ አለችኝ። በዚህች ነው የምበላት። ምን ብላላችሁ? ምን ከም ምግብ ይሄ ሁላችሁ በዚህ መልኩ አብቅቷል። ቀይስር እና ካሮቱ ሁላችሁም መልካም ምግብ። የአዳር እንጀራ ስለሆነ ትንሽ ውሃ ይፈልጋል። ያው አርግ መረቅ አለው። ትንሽ መረቅ ያለው የቀይስር ወጥ ትላላችሁ። እና እንዴት ነው ታየብ? እንዴት አያችሁት? ላይክ ሰብስክራይብ እንዳትረሱ። እና ጓደኞቼ ይህ ስለተከታተላችሁኝ አመሰግናለሁ። ቃሪያ ስለሌለኝ ነው ያላደረኩበት። ቃሪያ ቢኖረው ደግሞ የበለጠ በጣም ቆንጆና ውብ ይሆን ነበር። ያው እኔ ባለኝ ነገር ነው የምሰራው። ምግብ ስሰራ ባለኝ ነገር ሁሉ ነገር ካልተሟላልንም፣ ያገኘሁትን ብቻ አምጥቼ መታሰት ነው ብቻ ኦርጅናል ይሆን እና እንደዛ ነው እላችኋለሁ። ጓደኞቼ አመሰግናለሁ ስለምታበረታቱኝ ሁሉ። እንጀራ ደግሞ እንዴት ነው የምታወቂው? አቦካኩን አሳይን፣ ከእንጀራ ፊት የምትለዋላችሁ አቦካኩን እዛው ቪዲዮ ላይ ያለ ጨረሳችሁ ስላላያችሁ ወጥ ነው ማለት ነው ጨረሳችሁ። እና ደግሞ ዱቄትም ሳምስ ምናምን